አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የሰሙ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስለምትሰጡኝ ማንኛውም አስተያየት ስለምታደርጉልኝ ሰብስክራይብ እጅግ በጣም አድርጊ አመሰግናለሁ። እንዲሁም ደግሞ ጥሩ ጥሩ አስቴታችሁ የምታበረታቱኝ ነገር በጣም ነው የማመሰግነው። እንዲሁም ሰብስክራይብ አድርጉ፣ ላይክ አድርጉ። እንደነገርኳችሁ ባለፈው አሁንም አገር ቤት ነው ያለሁት። ወደ አዲስ አበባ አይትኩም። ስለዚህ በቀደም በለቀኩት ቪዲዮ ላይ ብዙዎቻችሁ ደስ ብሏችኋል እና ትዝታ እንዳላችሁ ምናምን ነግራችሁኛል። ዛሬ ደግሞ የምር ሞክሬው እማላቀውን ነገር ነው ምሞክረው። እሱም ምንድን ነው እበት ላወጣ ነው። ምክንያቱም ያው አገር ቤት ልጅ ብሆንም ልጅ ሆኜ ነው ከሀገር ቤት የወጣሁት። ስለዚህ በፊት እበት አውጥቼ አላውቅም። አሁን ላይ ትልቅ ሆኜ መጥቼ ደግሞ አላወጣውም እና ያው ላረፋ ምናምን ነገር ስንመጣ ለመዝናናት ምናምን ስለሆነ ብዙም ትኩረት አንሰጠውም። አሁን ላይ ግን ረመዳን ነውና ድዋ ለመቀበል ስለሆነ የመጣሁት እስኪ ሲስተርንም ማዘርንም ላግዛቸውና ደስ እንዲላቸው ምናምን ነገር ልሞክር እናንተን በዛው ያው ደስ ይላችኋል ብዬ አስባለሁ። እና ልብሴን ልቀይር እና ከዛ በኋላ እንሞክራለን። እችላለሁ አልችልም፣ እናንተ አስተያየት ትሰጡኛላችሁ። ግን በደንብ እንደምችል ው ምክንያቱም ባለወጣ ማየዋለው እንዴት እንደሚወጣ ምናምን ነገር፣ ስለዚህ ተከተል ከብቶች ቤት ነው ይሄኛው፣ ማለት ነው። ስለዚህ እጀምራለሁ። እጋባለሁ አዲስ አበባ ግን ሴት ጓደኞች በእጅሽ ምግብ አልበላም እንዳትል።

እንደምታዩት እበት ካወጣውኝ በኋላ ትንሽ ጊዜ ርፍታረኩኝና የባለፈው ገበያ ሄደንና ከዛ በኋላ ግን ገበያ ሄጄ ልቀርጽላችሁ አልችልም። ምክንያቱም በጣም ነው የሚቆጡት፣ ምናምን ነገር። ስለዚህ ምንም አልቀረስኩላችሁም፣ ግን ይኸውላችሁ እዥ መጥቻለሁ። እና አሁን ደግሞ ማድረገው ቆጮ እጋግራለሁ። ባለፈው በዛኛው ቪዲዮ ላይ እጋግራለሁ ቆጮ ብያችሁ ቪዲዮ እንዳይረዝም ብዬ አልጋገርኩም። ዛሬ ግን እጋገራለሁ እና ደግሞ እስኪ ስወዳችሁ ማለት ነው። ረመዳን ነው አስደስቱኝና ሀምሳ ሺህ ሰብስክራይብ አስገቦኝ እና ደስ ይለኛል እንደዛ በታደርጉኝና በጣም ደክሞኛል በነገራችን ላይ እና በቃ እበቱን አወጣውት ጨርሼ ማለት ነው እና በነገራችን ላይ በበት ዙሪያ ይመስለኛል ትምህርት ቤት ሄዳችሁ ስትመጡ በት ወቱ ሲጠብቃችሁ ምናምን ያለው እስኪ ያላችሁ ገጠመኝ የገጠር ልጆች ንገሩኝ እላችኋለሁ ለማንኛውም ቆጮውን ንንጋገር ዛሬ አላሳፍራችሁ እሺ ታድርጊው ባለፈው ላይ በነገራችን ላይ የተከበረብኝ የነበረው በደንብ ስላላሸሁት ነው አሁን የተነገረኝ አሁን ግን እኔ በደንብ አሸቻለሁ እና አይሰባበረብኝ ተስፋ አደርጋለሁ ቃል አልገባላችሁ

ደስ ይለኛል በጣም ማለት ነው። እና ወዳቻለሁ። ብዙም ተጠበስኩ ተጨረስኩ። በኋላ አሳያችኋለሁ። መልካም የረመዳን ጊዜ ይሁን። ሁላችንም አላህ ይባርካችሁ። ተቀበላችሁ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ